ሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች። ዘመን ጠበቀ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን? እንዴ አንተ ምን አድርገ ነው ባለማህተሞች የታረዱት? ወይ አንተ ወይ አባቶቼ ድሮ ምን አድርገው ነው በኢትዮጵያ ታሪክ ኦርቶዶክሶችና ጴንጤዎች የስልጣን ቦታ ተለዋውጠው በዚህ ሰዓት ማዶ ለማዶ ሆኖ እየተነቋቆሩ ነው። ጴንጤዎች ባለጊዜዎችን እያሉ ነው። መግቢያ ላይ ሰምታችሁ እንደታዘባችሁት አቶ በጉ ማን ነው በጌ ማን ነው በጋሻው የኦርቶዶክስ አባቶች ካሴቲን ስላቃጠሉት ነው የኦርቶዶክስ ምህመናን እየተገደሉ ያሉት ብሎ እየተናገረ ነው። አቶ በጉ አንተ ከኦርቶዶክስ በምን ተሻልክ? ምክንያቱም ኦርቶዶክስ ባለ ጊዜ ነው የባለችበት ሰዓት በሌሎች ሃይማኖት ተቋማት ላይ በደል አደረሰች ከተባለ አንተ ደግሞ ባለ ጊዜ ነው ብለህ ደቡብ ኢትዮጵያ ላይ ተቀምጠህ ኦርቶዶክሶች ድሮ ካሴቲን ስላቃጠሉ የኦርቶዶክስ ምእመናን የሚገደሉትና ቤተ እምነታቸው የሚቃጠለው ብለህ ትላለህ። እንደ ባሪያው ስለሆንኩ ነው ምናምን አላልክም። ስለዚህ አንተ ባሪያው የሆንክለት ፈጣሪ የበጋሻውን ካሴት አቃጥለውታልና ና ምዕመናኖቻቸውና ቤተ ክርስቲያናቸው ይጋይ የሚል ፈጣሪ ከሆነ ከሱ እኔ ይሻላለሁ እንዴ። እናንተ ካሴት ስለተቃጠለ ሰው መሞት አለበት እንዴ? አንተ ከኦርቶዶክስ በምን ተሻልክ? ከፍርደ ገምድል ወደ ፍርደ ገምድል ሄደችው። በነገራችን ለኢትዮጵያ ላይ እርግጥ ነው ኦርቶዶክስ በድላናለች፣ ነገር ግን ንጹሃኖች ይሙቱ፣ በተለይም በገዳም የተኮራመቱ መነኩሴዎች ይሙቱ አይባልም፣ ነውር ነው። ኦርቶዶክሶች የበደለችውን በደል መዋረድ አለባት የምንለው ዶክትሪኗ ሲጋለጥ ብቻ ነው። ሀሰተኛ ዶክትሪን እንዳለ የነቢያት የሐዋርያት አስተምሮ አይደለችም እያልን እናጋለጣለን እንጂ የበጋሻው ካሴት ስለተቃጠለ በኦሮሚያ ክልል፣ በዝቋላ በአርሲ የሚገኙ በገዳም የተኮራመቱ መነኩሴዎች ይገደሉ የሚባል ፍርደ ገምድልነት የለም። እነዚህ መነኩሴዎች ኦርቶዶክስ ራሱ የበደለቻቸው በየገዳሙ ተኮርትመው እንዲቀመጡ ዓለምን ያላዩ ያልደሩ ናቸው። ወጥተው እንዲድኑ ዓለም ጋር እንዲኖሩ የዓለምን በጎኑም ደጉንም መንፈሳዊ ህይወቱንም ዓለማዊ ህይወቱንም እንዲካፈሉ እንፈልጋለን። የኦርቶዶክስ ዶክትሪንን እንዲያውቁ እንፈልጋለን። ለምንድን ነው የሚገደሉት? ለምንድነው ፍርደ ገምድል የምትሆኑት? በቃ ይኸው እኮ ነው። ስለዚህ ኦርቶዶክሶች በድለውንና በድለውናል። እኛም ባለጊዜ ይሆናል ኦርቶዶክሶችንን በድል እያላችሁ ጴንጤዎች። በነገራችን ላይ በዙ አጋጣሚ መልዕክት ማስተላለፍላችሁ ሻሸመኔ ላይ ከአሁን በፊት አርቲስት ሀጫሉ ሲሞት በጣም አጠቃላይ ኦሮሚያ ክልል ረብሻ ነበር። ዝብርቅርቅ ያለ አሳዛኝ ከሰቶች ተፈጥረዋል። በነገራችን ላይ በሀጫሉ ሁንዴሳ ሞት ምክንያት የታሰሩ ስቲል እስካሁን ያልተፈትሉ ሊኖሩ ይችላሉ። በዚህ ዙሪያ የምታውቃላችሁ ትነግሩኛላችሁና ሻሸመኔ ላይ በጣም ብዙ ረብሻ ነበረ። ነገር ግን ኦርቶዶክሶች ነጥለው ኦርቶዶክሶች በቃ ችግሩ ኦርቶዶክስ ላይ በደል እንደደረሰ አድርገው ለዓለም ይድረስልን እያሉ የኦርቶዶክስ አርቲስቶች ነጠላ ዘግዝቀው በተለይ አዚዛ አህመድ የምትባላለች አን እንከፍ እሷንማ መቼ መረሳት። ነጠላ ዘግዝቃ ስትለምን በቃ ኦርቶዶክሶች ተበደሉ፣ የበደላችው ሙስሊም ነው ብለው ሴራ ሲሰሩ ነበር እና እና ኦርቶዶክስ የበደለችውን በደል የአብርሃም አምላኪ በቅላት በእርግጥ አው በድላለች እና በቃ ልክ ሙስሊም እንደበደለ ተደርጎ አለም አቀፍ እንዲዘገብ ተደርጎ ብር የኦርቶዶክስ ኪስ ለመግባት የኦርቶዶክስ አርቲስቶች እነዚህ ካህናቶች የሙስሊሙን ስም ካላጠፉ የኦርቶዶክስ አማኝ እጁ ኪሱ ውስጥ አይገባም። ብር መሰብሰቢያ ያደረጉን ያጫሉሞት ጊዜ ማለት ነው። የሞተ ሙስሊም አለ፣ ታስሮ እስካሁን ያልተፈታ ሙስሊም አለ፣ ንብረቱ የወደመበት ሙስሊም አለ። ችግሩ በቃ ምንጩ ያልታወቀ ችግር፣ የፖለቲካ ችግር እንኳን አላሉ እስቲል አሁን ራሱ በጉ አቶ ማን ነው አቶ በጋሻው ወጥቶ የተናገረውን ራሱ ዘመርኩን ነቀለ ወጥቶ በጋሻው ወሃቢያ ነው ነው የሚለው በነገራችን ላይ ወጥቶ ማለት ነው እና ኦርቶዶክሶች ለበደላችሁን በደል የአብርሃም አምላክ ቀስ በቀስ ዶክትሪናቸው ሐሰተኛ መሆኑን እያጋለጠ በዛ አግኙት እንጂ ሰዎች ሞቱ እኛ አንል ዛሬም ነገ ቢሆን ማለት ነው። ዛሬም ነገ ቢሆን እኮ ጴንጤ በደለና አይሆን እኮ አገሪቱ ባለሥልጣን ላይ አሁን ላይ የኢትዮጵያ በትረ ስልጣን ከኦርቶዶክስ እጅ ወጥቶ ጴንጤ እጅ ገብቶ መሆኑን እያወቁ ዛሬም ወጥተ ውሃብያ ነው የሚሉት እነ ዘመርኩን ነቀለና የኦርቶዶክስ ካህናት ማለት ነው። በነገራችን ላይ ሻሸመኔ አሁን በዚህ ሰዓት የጴንጤ ግዛት ናት። ሻሸመኔ ላይ ከዛሬ ከስንት ዓመት በፊት የፕሮቴስታንት ሚሽነሪዎች እዛ አካባቢ ያለ ማህበረሰብ በስንዴ፣ በዘይት፣ በመተ ታቅፈዋቸው እስካሁን ድረስ በፕሮቴስታንት ይታቀፏሉ። ነገር ግን የፕሮቴስታንት ኢንቨስተሮች ሻሸመኔ ጎ ብዙ ጊዜ ማለት ነው እነዩ ጩፋ በቃ የፕሮቴስታንት ሚሽነሪው እዛ ሻሸመኔ ላይ ሲያንዣብ ማለት ነው ምንድነው ፔትሮል አለ እንዴ ናፍጣለ ማለት ሻሸመኔ ላይ ላለሆን በቃ አካባቢውን ሻሸመኔውን የጴንጤ ግዛት ለማድረግ የማይሰራው ነገር የለም። ሻሸመኔ ላይ ድግምቱ ብትሉ የፖለቲካ ሴራ ብትሉ፣ ሻሸመኔ ላይ ያሉ ቤተክርስቲያናት የያዙት ሄክታር ብታዩ ማለት ነው፣ እመኑኝ ከወለጋ የኦነግ ያፈናቀላቸውን ሰዎች ሊያሰፍር ይችላል። አንዱ ቸርች ራሱ የተሰራበት ማለት ነው የያዘው ቦታ ብዛቱ ማለት ነው፣ ስንት ቀበሌ ህዝብ ያስተዳድራል። በቃ እንዳለ ለመቀራመት ማለት ነው፣ ያልተሰራ ሴራ የለም ሻሸመኔ ላይ። ስለዚህ ወጥቶ በጋሻ የተናገረው ምንድነው በቃ ሻሸመኔ በጴንጤ ስር ሆናለች፣ መልዕክት ነው ያስተላለፈው። ኦኬ ከሻሸመኔ ወጣ ብሎ ወደ አርሲ አካባቢ የሚወስድ በአርሲና በሻሸመኔ መካከል የሚገኙ የገጠር ቀበሌዎችና የገጠር ወረዳዎች ላይ የመንግስት ትምህርት ቤት የተቀጠሩ የኦሮሞ ጴንጤዎች የሙስሊም ልጆች ኑ ኢየሱስ ጌታ ነው እያላችሁ ዘምሩ እያሉ የሚደበድቡ ናቸው። ካሁን በፊት አንድ አባት አልቀሰው አልቀ ሰው ልጄን የጴንጤ አስተማሪ ደበደበብኝ መስቀል ያለው ልብስ ልበሱ ብሎ ካልዘመርክ ብሎ ብሎ አልቀሶ ቃለመጠይቅ አድርጓል። በነገራችን ላይ ማለት ነው። እና ኦሮሚያ ክልል ላይ ያለውን እንደዚህ አይነት ረብሻ በአርሲ ላይ ብዙ ቋላ ላይ የሚገድለው ኦነግ ነው። ኦነግ ደግሞ የፕሮቴስታንት አማጺ ነው። ስለዚህ በጋሻው እዚህ ጋር ማወቅ ያለበት ምንድነው በኦሮሚያ ክልል ላይ ንጹሃኖችን እየገደለ ያለው ቤተክርስቲያንን እያቃጠለ ያለው ካህናትን እየገደለ ያለው ሙስሊሞችን እየገደለ ያለው የሃይማኖት አባቶችን እየገደለ ያለው የፕሮቴስታንት አማጺ ነው። ወይም በጋሻው ማስተላለፍ የፈለገው እናንተ በድላችሁን ነበር፣ ይሄው እኛ ባለስልጣንም ባለነፍጥም ሆነናል፣ በነፍጣችን እየገደልን ነው እያለ እያስተላለፈ ነው በጋሻው። ከበጋሻው መልእክት ይህን ነው የምንረዳው። ስለዚህ በጋሻው ለዚህ ንግግር፣ አንደኛ ኦነግ የፕሮቴስታንት አማጺ መሆኑን ምስክርነት ሰጥሃል። ሁለተኛ ሻሸመኔ በእጃችሁ ውስጥ እንዳስገባችሁ ምስክርነት ሰጥሃል። በቃ ይሄን ነው ከአንተ የምንረዳው እንጂ ኦርቶዶክስና ጴንጤ በቃ ቦታ ተቀያየራችሁ። ኦርቶዶክስ ይበድለን ኑሯል፣ ጴንጤም አሁን በተራዬ ልበድል እያለ ነው በነገራችን ላይ በክርስትና ታሪክ የክርስትና መሪውም የሃይማኖት አባቱም ግብረገብነት የላቸውም። የላቸው ይሄ መንፈሳዊ ግብረገብነት ገብነት ያለ አይደለም። መንፈሳዊ አደብ የሚባል የለም። በቃ ስልጣን ከተቀያየሩ ባለጊዜ እኔ ብሎ ሰው መበደል ይወዳሉ ቤት